በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቃለ ዐዋዲ ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ የሚወደውን የዘላለም አምላክ የዘላለም ሐሳብ የሚያስታውቅ የነበረ ያለና የመጣ ደግሞም ዳግመኛ የሚመጣውን የተባረከውን ተስፋችንን የታላቁን የአምላካችንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እያወጀ ትውልድን የሚያነቃ ኦርቶዶክሳዊ የቴሌቪዥን መርሃ ግብር ነው። ቃለ ዐዋዲ ኤፌሶን ምዕራፍ አንድ ከቁጥር አስራ አምስት እስከ ሀያ ድረስ ባለው አንድ አረፍተ ነገር ውስጥ ቅዱስ ጳውሎስ ከእስር ቤት የለቀቀውን ጸሎትን ሰማለን። ከኔ ጋር ናት ህት በእስር ቤት ለኛምን ም በስር ቤት ለ ሌላ ውጭ ያለውው የሚሰል ው ጋ እሱ ያህዝ እነሱ ናቸው እቤት ያቤግሁወይ ቤት ነው ያ እስ ውስጥ ግ ያትሆ

የሌለህ ነው። ያለህን አይነግርህም። ያደረገልህን አይነግርህም። ያላደረገልህ አላደረገልኝ ብለ ሔዋንን ሲጠይቃት ምን ምን ብሉ ተባላችሁ? ወጣው ምን አትብሉ ተባላችሁ? የገነት እዛ ሙሉ እኮ የእነሱ ምግብ ነው። አይ እሱ የጀመረው ግን ከሌለችው ነው። የሌለንን የሚያሳየን ጠላት ነው። ያለንም እንድናይ እግዚአብሔር ይርዳ አለን። ያለን ያለን ማን ነው? ያለን ክርስቶስ ኢየሱስ ብቻ ነው። ከሆነ አምስት ካለ ርሶ ይሆን እሱ ከሁሉ በላይ አይደለምምን ነው አይደለም። ገንዘብ የለኝም ብለን ያለቀስንበት ዘመን ያስቀኝም ምን አለ ወርቅ ባንደለጠንኩትበት ብለሽ ያሰብሽበት ዘመን እንደ ሞኝ ፈገጋ ያሰኝሽ። በመጽሐፍ በምን ው ልጅም ጌታ እግዚአብሔር ወርቅና የሚያብለጨ ልጅ ብር ይሆንልሃል ተብሎ ተጽፏል። በመጽፍልየው የእኛ የምስጋና ጸሎታችን ሰዓታት የሚባል ምስጋና

የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የጥበብንና የመገለጥን መንፈስ እንዲሰጣችሁ ብለምና፣ የምንና የምን አቤት፣ የጥበብንና የመገለጥን መንፈስ ንባቡን ልጨረሰው። የእግዚአብሔር ልጆች በማስተዋል እንደሚሰማ የና የጥበብንና የመገለጥን መንፈስ እንዲሰጣችሁ ብለምና፣ ይህም የልባችሁ ዐይኖች ሲበሩ የምናችሁ

እንዲህ በምት አለ ባጠገባቸው ሲያልፉ ችላ ብሎ ያልፋል። ዶክተር ምነው? ሰላም ምስጋና ግን ማለት አይኖች ሲበሩ የመጥራቱ ተስፋ ምን እንዲሆን በቅዱሳን ዘንድ ያለው የርስቱ ክብር ባለጠግነት ምን እንዲሆን ለምናምንን ከሁሉ የሚበልጥ የኃይሉ ታላቅነት ምን እንዲሆን ታውቁ ዘንድ ማለት ጨረሱ ብልጽግናውን አውርቶ መጥራትና ተስፋውን አውርቶ ከኔ ጋርና የክብርን አባት እርሱን የእርሱን መገለት አውርቶልናል። ትምህርታችንን በሚመችና በአእምሮ በሚቀመጥ መልኩ

ታወቀ ይርዳ ልብ ባልጋችሁ ንግባ ባይዛብል ልጆች ማንንም ያውቁ ዘንድ እግዚአብሔር ያውቁ ዘንድ ስለ እግዚአብሔር ያውቁ ዘንድ አይ ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ ይላል። ስለ እግዚአብሔር ማወቅና እግዚአብሔርን ማወቅ በፍጹም የሚለያዩ ጉዳዮች። ስለ እግዚአብሔር እጅ ብዙ ሰዎች ያውቃሉ፣ እግዚአብሔርን ግን ጥቂቶች ያውቁታል። ስለ እግዚአብሔር ያነበቡ ያውቃሉ፣ ስለ እግዚአብሔር የሰሙ ያውቃሉ፣ ስለ እግዚአብሔር ያነምጡ ያውቃሉ

እግዚአብሔርን ማወቅ የዘላለም ሕይወት፣ እግዚአብሔርን ማወቅ ድግነት

ታስ በሳ ሃይዋ ላ ና ምስጋ ለዘው የሆነው የማይጠልቅ ብርሃናችን እርሱ ክብር ይግባው። የማይጠልቅ ብርሃናችን እርሱ ክብር ይግባው። የማይጠልቅ ብርሃናችን ካልታወረ አይ የሚሄድን ሰው

ጎቡ መቅደር ከጀመረ ቀኑ የወጣ ባል ይበላ ከበራ ጥርት ብሎ ላገራ ደግሞ ማሳት ጨምርበታል የእውነት ሀሳባቸው ላይ ሲተጭ መልካሙ አምልኮት ላይ ሲተጭ ጥሩ ትምህርት ላይ መበረሱን ይሳ ይሄንን ደግሞ ምናለ ሁለተኛ ቆሮንቶስ ምዕራፍ አስራ አንድ ቁጥር አራት እንደ አንዲት ንጽት ድንግ ለክርስቶስ አጭቻችሁ አለና ነገር ግን አስቀድሞ ሄዋለን ሰይጣን ሐሳባችሁን አበላሽቶት አስፋችሁ እንዳላገኛችሁ ሰላም ይላል። ሁለቱ የወንጌል ቦታዎች ናቸው። መጀመሪያ ወንጌልን እንዳናቁም በፍጹም ወንጌል ምንችለው መጠራታችንን አይተን ከጨለማ መውጣት እንችል ነው። ክብርና ምስጋና ለምሱ የጠራን ከጨለማ ወደሚደነቅ ብርሃን ነው። እስቲ አንድ ልጨምርና ና እናንተ አባቴ ብሩካን ወደ እኔ አለም ሳይፈጠር የተዘጋጀላችሁን መንግስቴ ውረሱ። ሙሉ ጥሉ እያንዳንዱ ነገር ረፍት እናቆና ኑ እረፉ። ማቴዎስ አስራ አንድ ላይ ሰባ ኑ ብሉ አለም ኑ ረሱ እንዳለ ለሰላማችን እንዳለ ለእረፍታችን እንዳለ ለክብራችን ተጠርተናል። ክብርና ምስጋና ደርሶ የሆ ሁለተኛውን ልጨርስ ሶስተኛ የእግዚአብሔርን ባለጸግነት እንዲያውቀው። ባለጸግነት የምትል ቃል አለባችሁ። እግዚአብሔር ባለጸጋ ነው። በእውነት ነው። ትንሽ በእውነት ገንዘብ ለምን መሰላችሁ? ይህንን እንደ ሞኝ ነው ተይቃችሁ። እሰጣለሁ ብሏል አላ? አይዞህ ብሏል አላ? አበላሃለሁ ብሏል አላ? አጠጣሃለሁ ብሏል አላ? አለብሰሃለሁ ብሏል አላ? ማቴዎስ ስድስት ይነግረናል። አይ ሀሳብ እኔ ላይ ጣልሃለሁ ብሏል አላ

መናኖ እኳ ሱ የለም እማኖ ማ ብቻ ነው ብቻ ስለእር ያለፈግለ ያለሱስብ ሰጪ ያለና ቀሔራቴ ቻ ይጣ በ ይሰጣ አበት ይግባ ጠግባ ርሱ በመበቱ ብቻ አ ብ ጸግባብሎ ተል

አለ ብዙ ጨርነት ስለሰበሰበን፣ ክብር ለስሙ ይሁን። ሳናሳዝነው መጨረሻችን ይምጣ። ሳንለየው መጨረሻችን ይምጣ። ሳንክለው መጨረሻችን ይምጣ። ሁን እንዳወጅን ለስሙ እንደቆምን ለእውነቱ እንደተገዛ መጨረሻችን ይሁን። የረዳን አምላክ ክብር ምስጋና ይገባል። ስብሐት ለእግዚአብሔር።